ከጥንት ጀምሮ ቁጥሮች ድብቅና ምስጢራዊ መልእክት ማስተላለፊያ እንደሆኑ ይታመናል። አንዳንድ ቁጥሮች ግን ከሁሉ በተለየ የሚያስተላልፉት መልእክት አላቸው። ከእነዚህ ቁጥሮች አንዱ ደግሞ 33 ቁጥር ነው። በተለያዩ አገር ባህሎች፣ እምነቶችና መንፈሳዊ አስተምህሮቶች 33 የቁጥሮች የበላይ የተቀደሰ ታምራዊ ቁጥር ተደርጎ ይወሰዳል። ታዲያ 33 ዓመት ላይ ስትደርስ አንድ ነገር ይከሰታል። 33 ዕድሜ ላይ መድረስን የበረከት ዘመን የሚጀምርበት ዳግም የምትወለድበት ቀን ነው ይሉታል። 33 ታምረኛ ቁጥር ነው። ኢየሱስ ክርስቶስ በምድር ላይ የኖረው እስከ 33 ዓመቱ ድረስ ነበር። በወንጌል የተገለጹት ክርስቶስ የሠራቸው የታምር አይነቶች 33 ነበሩ። መጽሐፍ ቅዱስ ውስጥ በዘፍጥረት ምዕራፍ አንድ ላይ እግዚአብሔር የሚለው ቃል 33 ጊዜ ብቻ ነው የተጠቀሰው። በሙሴ ሕግ የመንጻት ሥነ ሥርዓት 33 ቀን ይፈልጋል። በክርስትና ሦስት ቁጥር የእግዚአብሔርን ሦስትነት የሚገልጽ ቁጥር ነው። ንጉሥ ዳዊት እስራኤል ላይ የነገሰው 33 ዓመት ነበር። ኢየሩሳሌም የሚገኘው የሰለሞን ቤተ መቅደስ የተገነባው 33 ዲግሪ ላቲቱድ መስመር ላይ ነው። የመጀመሪያው የሰለሞን ቤተ መቅደስ ከመፍረሱ በፊት 33 ዓመት ነበር የቆየው። አሜን የሚለው ቃል በኒውመሮሎጂ ሲተነተን 33 ይመጣል። በቁርአን በ33 የተከፈሉ 99 የአላህ ስሞች እንዳሉት ይናገራል። በእስልምና መቁጠሪያም ሲዘጋጅ 33 ዛጎሎች በሦስት ተከፍለው ነው። ሂንዱይዝም 33ሺ አማልክት አሏቸው። የሂንዱ አምላክ ክሪሽናም የሞተው በ33 ዓመቱ ነበር። ትልቁና ወድቆ የሚታየው የአክሱም ሐውልት ከፍታው 33 ሜትር ነው። የሀገራችን የአማርኛ ሆሄያት ፊደል ብዛት 33 እንደሆነ ይታወቃል። የሰው የአከርካሪ አጥንቱ ከታች እስከ ላይ ሲቆጠር 33 ነው። የቅርብ ጊዜ ጥናት እንደሚያሳየው ደግሞ በማዕፀን ያለ ህፃን ልጅ ህልም ማየት የሚጀምረው በ33ኛ ሳምንቱ ነው ይባላል። ቫቲካን የሚገኘው ካቴድራል የመግቢያ በሮቹ 33 ናቸው። የተባበሩት መንግስታት ባንዲራ ዓለምን በ33 ክፍልፋይ ከፋፍሏት በዘንባባ ዝንጣፊ ተከቦ ይታያል። ቪክትሪ የሚባለው ምልክት ቪ ቅርጽ በጣቶች ብትሰራ ልኬቱ 33 ዲግሪ ነው። የቀድሞው ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ደርግን አሸንፎ አዲስ አበባ ሲገቡ 33 ዓመታቸው ነበር። ታዋቂው ቢለነር የአማዞን መስራች ጄፍ ቤዞዝ ለመጀመሪያ ጊዜ ሚሊዮነር የሆነው በ33 ዓመቱ ነበር። ታዋቂው የጉልፍ ተጫዋች ታይገር ውድስ ዝኝነትን ያገኘው በ33 ዓመቱ ነው። ታዋቂዋ አዘፋኝ ሪሃና እንዲሁ ዝነኛ ለመሆኑ የበቃችው በዚህ ዕድሜ ላይ ነበር። ብሩስሌ የሞተው በ33 ዓመቱ ነበር። ታላቁ አሌክሳንደር የሞተው በ33 ዓመቱ ነበር። ጁሌስ ቄሳር 33 ቦታ በጩቤ ተወግቶ ነበር የሞተው። ሉናር ፌዝ በሚባለው አስትሮሎጂካል ቀመር ጨረቃ ፀሐይ ዞራ ወደ ተነሳችበት ለመመለስ 33 ዓመት ይፈጅባታል። አስትሮኖመርስ ዩኒቨርሱ ለመሞት ለመጠቅለል 33 ቢሊዮን ዓመት ይፈጅበታል ይላሉ። ፓይታጎረስ 33 የቁጥር ሁሉ መጨረሻ፣ የተቀደሰ የፈጣሪ ቁጥር ነው ይለዋል። በኬሚስትሪ ውስጥ የመጨረሻው ገዳይ መርዝ፣ የመርዞች ንጉስ የሚባለው ምንም ሽታ፣ ከለር፣ ጣዕም የሌለው ንጥረ ነገር አቶሚክ ቁጥሩ 33 ነው። በኒውመሮሎጂ 33 ቁጥር ማስተር ቁጥር፣ የቁጥሮች የበላይ መንፈሳዊ ቁጥር፣ የሚረዳ የሚመራ ቁጥር እንደሆነ ያስረዳል። ታዋቂው የመረጃ መዝጋቢ ዊኪፒዲያ ላይ ለማየት እንደሞከርኩት በጣም ብዙ ታዋቂ ሰዎች፣ የቢዝነስ ሰዎች፣ አትሌቶች፣ ፖለቲከኞች፣ ሳይንቲስቶች፣ አርቲስቶች፣ የሃይማኖት ሰዎች አብዛኞቹ በዚህ እድሜያቸው አካባቢ አንድ ጉልህ የሆነ የህይወት ተመክሮ ልምድ፣ ድል ሰብሮ መውጣት አጋጥሟቸዋል። ለአንዳንዶች ሰዎች ዕድሜ ቁጥር ብቻ ይሆንባቸዋል። ከ20 ወደ 30 ከ40 ወደ 50 ዕድሜያቸው ሲሻገር ምን እንደተቀየሩ ምን እንደሚሰማቸው የተለየ ነገር አያስተውሉም። አንድን ሰው ከ20 ወደ 30 ስትገባ ምን ተሰማ ብትለው ለውጡ ብዙም ላይ ይሰማው ይችላል። መንፈሳዊ ሰዎች እንደሚሉት ግን 33 ዕድሜ ላይ መድረስ ለውጥን የምትቀበልበት፣ ሕይወትን በሙላት የምትኖርበት፣ የህይወትን ጥልቅ ትርጉም የምትረዳበት፣ ራስን የምትንከባከብበት በስራ ፣ በቤተሰብ በራስ ድድገት፣ በየትኛውም መስክ ለትውልድ የሚተርፍ ታሪክ ለመስራት የሚያስችል ዘር የምትዘራበት በሕይወትህ የሚጠቅም ነገር ላይ ብቻ የምታተኩርበት፣ በመንፈሳዊም በስጋዊም ስርነቀል ለውጥ የምታሳይበት፣ የህይወት ዓላማን ራስን በሚገባ የምታውቅበት፣ መንፈሳዊ ንቃት ላይ የምትደርስበት፣ ህይወትን በደንብ የምትገነዝበት ዕድሜ ነው ይላሉ። 33 ዓመት ላይ አንድ ነገር ይከሰታል። ወይ ስራ ትቀይራለ፣ ወይ ከሆነ ከሚጎትት ነገር ሱስም ሊሆን ይችላል። የባህሪ ለውጥ ታመጣለ። ከምትባክንበት ህይወት ወደ ትክክለኛ ትመጣለ። ውስጥህን ማዳመጥ ትጀምራለ። ሰዎች ምን ይሉኛል ሳትል ለራስ ትኖራለ፣ ዋናው ነገር ይላሉ። እዚህ እድሜ ላይ ከመድረስ በፊት በትምህርት በዲሲፕሊን በስልጠና በአካልም ይሁን በመንፈሳዊ በየትኛው መስክ ያደረግከው ዝግጁነት ሕይወትህን ለመቀየር ወሳኝ ነው። ብዙ ሰዎች በዚህ ዕድሜ ላይ ከነበረባቸው ሱስ የተላቀቁበት፣ ከፍተኛ የሚባል ውሳኔ በሕይወታቸው የወሰዱበት፣ ቁም ነገረኛ የሆኑበት፣ ያገቡበት፣ ይወለዱበት፣ ቤት የገዙበት አመት እንደሆነ ይናገራሉ። እናንተም አጋጥሟቸው ይሆናል። ይሁን እንጂ የሚያጋጥመው ነገር ሁሌም ጥሩ ነው ማለት አይደለም። የሚያጋጥም ነገር ሕይወትን ወደ አላሰብከው አቅጣጫ የሚቀይር ለአንተ አስቸጋሪ ፈተና የተሞላበት ሁኔታ ሊሆን ይችላል። አንዳንዶች ህይወታቸው የተመሰቃቀለባቸውና አስቸጋሪ የሆነባቸው አሉ። ብቻ እንዳደረግከው ዝግጅት ህይወት ለአንዴና ለመጨረሻ ጊዜ በጥሩ የሚቀየርበት ወይም ህይወት የሚደቆስበት፣ የምትወርድበት በአጠቃላይ የዘራኸውን የምታጭድበት እድሜ ነው። እዚህ እድሜ ላይ ስትደርስ ዝግጁነትህና ያስቀመጥከው ነገር ለወደፊት ለህይወት እንደ ስንቅ በመሆን ወይ በበጎ ወይ በመጥፎ ይቀይርሃል። እዚህ እድሜ ላይ ግን በየትኛውም ሁኔታ አንድ ከፍተኛ ለውጥ የምታይበት ይሆናል። ወይ ስራ ትቀይራለህ፣ ወይ ከሆነ የሚጎትት ነገር ሱስም ሊሆን ይችላል የባህርይ ለውጥ ታመጣለህ። ከምትባክንበት ህይወት ወደ ትክክለኛ ትመጣለህ። ውስጥ ማዳመጥ ትጀምራለህ። ሰዎች ምን ይሉኛል ሳትል ለራስ መኖር ትጀምራለህ። መተው ያለብን ነገርም ትተዋለህ። ኤርምያስ 33 ሶስት ላይ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ይላል። ታላቅና ኃይለኛ ነገር የምታይበት ዕድሜ እንደሆነ ሲነግርህ ጥቅሱ ምዕራፍ 33 ቁጥር 3 ላይ ተጽፏል። እንግሊዝ አገር ውስጥ በሶሻል ሚዲያ ዕድሜያቸው ከአርባ በላይ የሆኑ ሰዎች ላይ የህይወታቸው የደስታ የመረጋጋት ጊዜ የጀመረው መቼ እንደሆነ እንዲናገሩ በተደረገ ሰርቬ ጥናት አብዛኞቹ 70 ፐርሰንት የሚሆኑ ተመላሾች 33 ዓመታቸው አካባቢ እንደሆነ ተናግረዋል። እስከ 33 ዓመታቸው ድረስ ሕይወታቸው ብዙም የተሟላና ደስተኛ እንዳልሆኑ የተናገሩት 16 ፐርሰንት የሚሆኑት ደስተኛ የነበሩት በልጅነታቸው እንደሆነ 6 ፐርሰንት ደግሞ ኮሌጅ በነበሩበት ጊዜ እንደሆነ ተናግሯል። ታዲያ 33 ዓመታቸው ላይ እንደሆነ የተናገሩት ደስታቸው የመጣው በስራ ዓለም ካገኙት ስኬትና ገንዘብ በማግኘታቸው እንደሆነም ጨምሮ አስረድተዋል። በ33 ዓመት ላይ የተባለው ስኬት የማይመጣ ከሆነ ሌላ አንድ እድል አለህ ይላሉ መንፈሳዊ ሰዎች 42 ዓመት ሲሞላ ለወንዶች፣ ለሴቶች ደግሞ 46 ሲሞላቸው እንደ 33ቱ ባይሆንም ሌላ እድል ይኖራቸዋል። በኋለኛው ህይወታቸው ጤናን መንከባከብና ሌሎች ጉዳዮች እንዳሉ ሆነው ሊሳካላቸው ቢችልም ብዙ ጥረትና ትግል ግን ይጠበቅባቸዋል ይላሉ ሳይኮሎጂስቶችና፣ ሳይንሱ ደግሞ ይህን እድሜ የመካከለኛ የእድሜ ዘመን ቀውስ ይሉታል። በስራ ለውጥ፣ በስራ ባለመደሰት፣ የቤተሰብ ኃላፊነት፣ ከሚወዱት በሞት በመለየት፣ በፍቺ ምክንያት በሚመጣ ጭንቀት ምን አሳካው ወደፊት ምን ማድረግ አለብኝ የሚሉ ሀሳቦችን ደጋግሞ ማሰብ የማንነት ቀውስ፣ ድብርት፣ ጭንቀት በዚህ ዕድሜ አካባቢ ያጋጥማል ይላሉ። በዚህ ዕድሜ ታዲያ ራስህን ማረጋጋትና መረዳት፣ ማንነትን መቀበል፣ ካለፈው ውስጥ ተተምረ የወደፊቱ ላይ ማተኮር፣ ኮንፈስ ዞን ከሚባለው መውጣትና አዲስ ነገር መሞከር፣ መጋፈጥና መንፈሳዊ ህይወት ላይ ማጠናከር እንዳለበ ይመክራሉ። እንግዲህ 33ን ያለፋችሁ እንዲሁም 33 ልትገቡ የደረሳችሁ ተሞክራችሁን፣ ያጋጠማችሁን አጋሩን እያልኩ እሰናበታለሁ። ሰላም።